እሽ፣ ኮች አመሰግናለሁ። ከሽንፈት ወደ አሸናፊነት ተመለሳችኋል። እንዴት ነው ጨዋታ? ጨዋታው ጥሩ ነበረ። ባለፈው ጨዋታ ጥሩ ባልነበርንበት ጨዋታ በባህር ዳር ተሸንፈን ነበረ። ያ ቁጭት ነበረ ውስጣችን። ቶሎ ከሽንፈት ሙድ መውጣት አለብን ያን ተነጋግረን። ብዙ ቀን አልነበረም፣ ከምንም በላይ አንድ ቀን ነው። ታክቲካል ስራ የሰራ ነው ግን የልጆቹ ሳይኮሎጂካሊ ልጆቹ ለዚህ ጨዋታ እንዲዘጋጁ ነው ብዙ ስናደርግ የነበረው። እግዚአብሔር ይመስገን፣ ልጆቼ የሚችሉትን ነገር ከፍለው ሜዳ ላይ ጣፋጭ ሶስት ነጥብ ማግኘት ችለናልና ልጆቼ ና እግዚአብሔር ማመስገን እፈልጋለሁ። ከሰባት ጨዋታዎች በኋላ ነበር ባለፈው በባህር ዳር የተሸነፋችሁት። አሁን ደግሞ ወደ ድል ተመልሳችኋል። የተለየ የሰራችሁት ነገር ነበር በሽንፈታችሁ ዙሪያ? በሽንፈታችን ዙሪያ የተለየ የሰራ ነው ሳይሆን ቡድናችን ለረዥም ጨዋታ ጎል አይገባበትም፣ የመከላከል ኦርጋናይዜሽናችን ጥሩ ነበር። የባህር ዳር ቀን ያን ያጣ ነው። ያም የሆነብን ቀድሞ ጎል ስላስተናገደ ወጣቶች ስለሆኑ ስሜታዊ የመሆን ነገር ነበር የነበረው እና ምናልባት ጎል እንኳን ብናስተናግድ ያን ነገር መቅረፍ እንዳለብን እና ኦርጋናይዜሽናችን መልቀቅ እንደሌለብን ከዛ በተረፈ ተጋጣሚያችን ያለፉትን ሶስት ጨዋታ አሸንፎ የመጣ በጥሩ ተነሳሽነት የመጣት ነው እና ጥንቃቄ ይፈልጋል፣ ግን ስፔሶችን ይሰጠናል። ያንን እናቀው ነበር ከጀርባ ያሉ ሶች ይሰጠን ነበር። እሱን አታክ ለማድረግ ነበረ። ከረፍት በፊት ብዙ እድል አግኝተን ነበረ፣ መጠቀም አልቻልንም እንጂ። ከረፍት በኋላ ግን በጌም ማኔጅመንት ጨዋታውን ይዘን መውጣት ችለናል። ሰውም ጎሎብን፣ ያን ነገር ይዘው መውጣት ችለዋል። ምናልባት ዳኝነት ላይ ደስተኛ አልነበርክም፣ አንዳንዴ ስትቃወም ነበር አንዳንድ ነገሮችን ዳኞች የራሳቸው ውሳኔ በቅጽበት ነው የሚወስኑት። እኔ ስሜታዊ ሆኝ ነው በዛ ሰዓት ሪያክት ሳረግ የነበረው ያው የጨዋታው አስፈላጊ ንለኛም ዳኝነቱ እንዲነው እንዲነው ማለት አልፈልግም፣ ግን ሰዎች ናቸው ሊሳሳቱ ይችላሉ። የእኔ ጥፋት ነው ብዬ ነው መወስደው። ኮች ምናልባት ተጋጣ በመሪዎቹ ደረጃ ላይ የነበሩ ወላይታ ዲቻና ባህርዳር ነጥብ ጥለዋል። አንተ ዛሬ አሸንፈሃል። ስለ ዋንጫ ማሰብ ይቻላል? እኔ ከመጀመሪያ ምን እንደምለው አሁን ከፊታችን ከሲዳማ ቡና ከባድ ጨዋታ አለን። እሱን ነው ማስበው። እያንዳንዷን አን ጨዋታ በትኩረት መጫወት ከዛ እግዚአብሔር የፈቀደ ይሆናል። ግን ዝም ብለን ደግሞ መስመር ውስጥ እየገባህ ደግሞ አይ እንደዚህ አይደለም የምትለው ነገር የለም። ግን በዋንጫ ነው ብዬ ልጆቹን ጫና ውስጥ መክተት አልፈልግም። ሁኔታዎች የሚፈቅዱ ከሆነ እኛ ምን ይስ ከሆነ ነገሮች እግዚአብሔር በፈቀደው ነው የሚሆነው። በዛ ልክ ነው እያሰብን የምንመጣው። አመሰግናለሁ። አመሰግናለሁ። ከተከታታይ ድሎች በኋላ ሽንፈት አስተናግዳችኋል እና ጨዋታ እንዴት ነበር? ው እንዳልከው ያለፉትን ጨዋታዎች ጥሩ ጥሩ መንቀሳቀስ ችለናል። ከውጤት አንጻር የተሳካ ጉዞ ነው የነበረ ዛሬ እንግዲህ ያው የምንችለውን ለማድረግ ሞክረናል። በተለይ ከረፍት መልስ ከረፍት በፊት በተቆጠረብን ግብ ያው መሸነፍ ችለናል። ጠንካራ ጨዋታ ነው ጥሩ ፉክክር ነበረ፣ በሁለቱም ቡድኖች መካከል ማክሲመም። ከእረፍት በኋላ በምንችለው ወደፊት ተጭነን ለመጫወት ሞክረናል። የግብድሎችንም አግኝተናል። ከተረጋግቶ የመጨረስ ጉዳይ የመጨረሻው ምዕራፍ ላይ የሶስተኛው ክፍል ላይ መጣደፎች፣ እርጋታ አለመኖር ጎል ማስቆጠር እንዳንችል አድርጎናል። ያው ተሸንፈናል። ውጤቱ ለኢትዮጵያ ቡና ተገቢ ነው። ሶስት ነጥብ ለኢትዮጵያ ቡና ወይስ ለፋሲል? ጎል ያገባ ቡድን ነው የሚያሸንፈው። ስላላገባ ውጤቱ አይገባንም። አትነ ከእንቅስቃሴ አንጻር ከመዘን ነው፣ ግን ኤክስፔክትድ ጎል መሆኑ የሚችሉ ኳሶች የተሻለው ነገር ነበረ ነው። ከዛ አንጻር ቢያንስ ነጥብ ይዘን መውጣት ይገባን ነበር። ዞሮ ዞሮ ግን ያላገባቲም ማሸነፍ አይችልም። ስለዚህ ይገባቸዋል ማሸነፋቸው። ሰዎች ምናልባት ቅያሬዎች ፍሬ ሊያፈሩ ተቃርበው ነበር። በተለይ ወደ መጨረሻው አካባቢ ተደጋጋሚ ሙከራዎችን ሲያደርጉ ነበር። ቅያሬዎች የዘገዩ ናቸው ማለት ይቻላል? በፍጹም ያው፣ መጀመሪያም ጨዋታው ላይ የነበሩትም ልጆች ጥሩ እየተንቀሳቀሱ ነው የነበረው። ፕላስ ቅያሪያችን ከወጣት ተጫዋቾች ጋር ተያይዞ አንድ ሰው ከነባር ተጫዋቾች ጋር ተያይዞ አንድ ሰው ነበር የቀረና ያን አድቫንቴጅ ሉዝ ላለማድረግ ነበረ የዘገየ ነው። ከዛ ውጪ የጨዋታው ፍሎ እንዲቋረጥ ተደጋጋሚ መተኛቶች፣ ማዘጌቶች፣ ምናምኖች ስለነበሩ ያ የጌሙን ሞመንተም ተጠቃሚ እንዳንሆን አድርጎናል። ለዚህ ደግሞ ዳኞች አትሊስት ጨዋታው ፌር እንዲሆን ጥረት ማድረግ መቻል አለባቸው። ተመልካች የሚገባው ኳስ ለማየት ነው። ቤትም ያለው ሰው ማንም እኔ ላሸንፍ፣ ሌላ ሰው ያሸንፍ ጉዳዩ አይደለም። ከዛ በላይ ኳሱን ነው ማየት የሚፈልገው። ይሄ ግን ባልተለመደ ሁኔታ ብዙ ብዙ የኳስ መቆራረጦች ነበሩ። ታይም ማዘግየቶች ነበሩት። በየቦታ ተጫዋቾች ይወድቁ ነበረና ያ ፍሎውን ገድቦታል ብዬ ማለት እችላለሁ።